የሚዬ እንደዚህ ሁናስ እውነት እንደ ዛሬ ተከፍታ አይቻ፣ ተላቀም በሁሉ እስከሚተናነቃት ይ ጉሮሮ። አንተማ ሴት ትወዳለህ። አንድ ቀን አፈቅርሻለሁ ብለሃትም አታውቅም። አዎ አፈቅርሻለሁ ያላ እሱ ልክ ናቸው። አፈቅርሻለሁ ያላላት ሴትን፣ እኔ የወላችሁ ቤተሰብ፣ እኔ ምንም አይደለም። እኔ ፕራንክ እንደሆነ አውቃለሁ። ፕራንክ ነው። ግድ የለም። ችግር የለውም። እኔ አልተቀየምኩትም። ብሩኬን ግን በቃ ሀይሚ የነበረችበት ፓርት በጣም ነው ያሳዘነኝ። እኔ እንጃ ታየኝ ፍቅረኛሽ ከሌላ ወንድ ጋራ ስንት የሚሰራ ነገር እያለ ብሩኬ በእንደዚያ አይነት ነገር ባመጣ ደስ ይለናል። ለምን አንደኛ ክብር የሚባል ነገር አለ። እውነት በቃ አንተ ክብር ያለ ልጅ ነህ። በጣም ስነስርዓት ያለ ልጅ ነህ። በእንደዚህ አይነት መልኩ ደግሞ ስትመጣ በጣም ይደብረናል። እኛ ሀይሚን በእንደዚህ አይነት መልኩ ስትከፋ ይደብረናል። ግን ምንድን ነው መሰለህ እኔ ፕራንክ እንደሆነ አውቃለሁ። ፕራንኩ ችግር የለውም ይሁን እንረዳለን ቡራዬ እንረዳለን። ምን ችግር የለውም። ግን ምንድነው እኔ ይህች ልጅ በቃ አትመቸኝም። በጣም ከብዙ ወንዶች ጋር ስለማያት አትመቸኝም፣ በቃ አትመቸኝም። በቃ እውነት እንደዚህ አይነት ፕራንክ ደግሞ ህይወታችሁን ሊያበላሸውና እንትን ሊያሳዝነው ይችላል። ደግሞ አፈቅርሻለሁ ገና ያላልካትን ልጅ ደግሞ ከሌላ ሴት ጋር ስታይቅ ደግሞ በጣም ከባድ ነገር ነው ለሀይሚ። እግዚአብሔርን ነው ምላችሁ ከባድ ነገር ነው። ስለዚህ ብሩክ የምትሰራውን ነገር አንገቅ አርገ ብሰራ ሌላ ችግር የለም እኮ በሌላ ብመጣ ምንም ነገር ብታረግ ምንም አለንም፣ ግን አልጋ ላይ የሚያክል ነገር ማጉር አልጋ ላይ ወጥታችሁ፣ አረ በጣም ይደብራል፣ እግዚአብሔርና በጣም ይደብራል። ይሄ የውጭዎቹ ፕራንክ እነዚህ ውጭዎች የለመዱት ናቸው እነሱ መከተል የለባቸው። ይሄ ውጪዎች መጥቶ ከባሏቸዎች ውጪ ተኝተው ምናምን ፕራንክ የሚያደርጓቸው ነገር ይሄን ነገር አትከተሉ። በእኛ በሀበሾች ደግሞ ባህልና ወግ ማረግ ደግሞ ይሄ በጣም የሚደብር ፕራንክ ነው። እውነት ነው የምናገረው እኔ አንተ መናገር አይደለም መናገር ፈልጌ አይደለም ብሩኬ እኔ በጣም ነው መወድህ በጣም ነው ማከብር ሁሌ ስላንተ አውርቼ ማልጠግብ ልጅ ነኝ ያውቃሉ ኦዲየንሶቹም ግን ምንድነው እዚህ ጋራ ለህይወታችሁ ማሰብ አለባችሁ ነገ ምንድነው የሚገጥመን ነው ነገ ምንድነው የሚመጣ ነው በዚህ ምክንያት ስለዚህ እኔ ሀይሚዬ እንደዚህ ሁናስ እውነት እንደዛሬ ተከፍታ አይቻ ተላቀም ባሁሉስ ከሚተናነቃት ይህ ጉሮሮ ሁሉ ደረቀ እውነት ደረቀ ጉሮሯ በጣም ነው ያሳዘነችኝ። እኔ ይህች ልጅ በቃ አትመቸኝም። በቃ እባካችሁ በቃ አትመቸኝም። ሰብስክራይብ ማንም ያረገው አናረግም። ሰብስክራይብ አናረጋትም እኛ ሰብስክራይብ በእንደዚህ ለመጣች ሴት አናረግም። ሰብስክራይብ አቃለሁ አንተን ያመጣት ግን አና አላረጋትም። እኔ በበኩል ይቅርታ አርግልኝ ብሩኬ፣ ሌሎቹን አርጌ ላለሁ ግን እችን አርጉ ምና ምትላልክን እኔ አላረጋትም። እችልች እኔ ትደብረኛለች፣ ምንም አይጥመኝም። ይቅርታ አርጉልኝ ና ቤተሰብ እና ብሩኬ የፈለገ ቢለምናትም ምን ቢላትም ባትሰራ ጥሩ ይመስለኝ ነበረ። እኔ ሀይሚ በጣም ነው አንጀቴን የበላችን። በጣም ነው ያሳዝነች። እኔ እንጃ እግዚአብሔርን እንባ ሁሉ ሁኔታ ነው ያንቀኝ ሳያት ማለት ነው። እግዚአብሔርን ነው ምላችሁ። ፕራንክ እየሆነ እያወኩኝ ፕራንክ ነው ብሎ ሲናገር ብሩኬ ሰምተናል፣ ግን በቃ ሳያት የሆነ ስሜት ነው የተሰማኝ። የሆነ የሚያሳዝን ስሜት፣ የሚያሳዝን አይን፣ የሚያሳዝን ድምፅ ሰውነቷ እስከሚንቀጠቀጥ ድረስ እንደዚህ እንጃ። አውቃለሁ አንተ በከባዱ እንደምትመጣ ውቅ ያለው እናውቃለን፣ በሀይለኛው መጣለሁ እንዳልክም እናውቃለን። ግን በሀይለኛው ስት መጣ ደግሞ ብዙም የሰሩ ቪዲዮዎች እኮ አሉ። ያው ይሄ አንጀት ያቃጥላል። ይሄ አንጀት ማቃጠል ብቻ አንጀትን ይቆርጣል እንጂ ይሄ ቪዲዮ እውነት እግዚአብሔር ነው። እና ቡራዬ በጣም ነው የምንወድህ እኛ በጣም ነው የምናከብር፣ ፕራንክ እንደሆነ እናውቃለን። እኔ አንተ ላይም አልፈረድኩም ብትሰራም ያው ያለነው ችግር የለውም ግን ምንድን ነው እኔ እንጃ አልጋ ላይ ባይሆን ኑሮ ዝም ብላችሁ ቁማችሁ ምናም ቢሆን ይሻል ነበር። አልጋ ላይ ቁጭ ብላችሁ ምናም ስታይ በቃ እኔ እንጃ፣ እኔ ምንም በቃ እንጃ። በስማሙን እኔ በቃ እኔ ግን ደብሮኛል። በቃ በአጭሩ ደብሮኛል። ቤተሰብ፣ እውነቴን ነው የምናገረው። ሀይሚ እንዲህ ስትከፋ ሳያት በጣም ደበረኝ። እኔ ግን ፕራንክ እንደሆነ አውቃለሁ እና ኮሜንታቶች ኮሜንታተሮች ደግሞ አረጋጉት። ቡራ ላይ ደግሞ አትጩሁበት። በጣም ስትናገሩ ነበረ። በቃ ይሄ ፕራንክ ነው፣ ፕራንክ ነው በቃ ሆኗል። ስለዚህ ኮሜንታተሮች አንዳንድ ቅስ የሚሰብር ነገር ምናምን ስጽፉ ነበር አይቻለው። ብሩክ አንተ እንደዚህ አንተ ሴት ትወዳለህ። ርኔ ምንዶ ምን ይሻለኝ? መች ነው ግን ኛ ምንሻሻለሁ? ኮሜንት ላይ ግን መች ነው ምንሻሻለሁ? አንተማ ሴት ትወዳለህ። አንድ ቀን አፈቅድሻለሁ ብልሃትም አታቅም። አፈቅድሻለሁ ያላ እሱ ልክ ናቸው። አፈቅድሻለሁ ያላላት ሴትን ከሌላ ወንድ ከሌላ ሴት ጋር ደግሞ ስታየው በጣም ትልቅ ስሜት ነው የሚጎዳው። ለዛ ነው ግን አፈቅርሻለሁ ብሎ እኛ ፊት ለፊት እንኳን ቢናገር ና ብናቅ ምንም አይመስለንም። ገብቷቸኋል። እንደሚዋደዱ እንደሚፋቀሩ ሁሉ ነገር እናውቃለን። ግን በቃ ኮሜንታተሮች አረጋጉት፣ ቡሩኬን አትስደቡ፣ በእናታችሁ። አሁን ነገ ደግሞ ፎቶ ይዘቀዘቃል፣ ይሰደባል። በቃ እንደዚህ ነው በቃ አሁን ቲክቶክ መንደር። ነገ ነገ በቃ በቃ ነገ የቡሩኬ ስጋ ነው የሚከተከተው። ብሩኬን የሚጨፈጨፈው አንድ ሴት የብሩኬን ፎቶ ገልብጣ ስትሳደብ እግዚአብሔርን ልይ ብቻ እኔም እዚህ አምጥቼ እናንተ ፎቶ ዘግዝቄ ነው የምሳደበው። ዝግዝቅ አድርጌ አገባሽም አንቺ አፍቃሪ ሆነች ብዬ ነው የምሳደብ። በቃ ይሄ ልጅ ፕራንክ ነው የሰራው ለሀይሚ ፕራንክ ነው ብሎ አስረድቷታል። እሷም ደግሞ ታውቃላችሁ ነገ ተነጎደ ደግሞ በሀይለኛ ወገቡኝ በሚቆርጥ ሁኔታ ፕራንክ ልስራው ስለምትችል እኩል ለኩል ስለሚሆኑ እኛ ዝም ብለን ያው መናገር ያለብን መቆጣት ያለብን እንቆጣለን፣ እንጂ እነሱ እንደዚህ ያደረጋቸው ለእነሱ መውቀስ የለብንም ወይ ፎቶዋችን ዘግዝቀን መሳደብ የለብንም። ኦኬ። ስለዚህ ሁላችንም ተጠንቅቀን ነው እንትን ማለት ያለብን። ብሩኬ ላይ ገብታችሁ የተሳደባችሁ ልጆች ተውረፉ፣ ጥሩ አይደለም። በቃ አትስደቡት ብሩኬን። በቃ ይህ ፕራንክ ነው ተናግሯል። በቃ አለቀ ነገሩ። አይምይም አምናብታለች። ችግር የለውም። በቃ ያው ያሳዝናል፣ አዝነናል፣ ሁላችንም ከፍቶናል። ግን ምንድነው በቃ የፕራንክ ነው ሆነ ሆነ። የተደፋ ውሃ መቼም አይታፈስም። ስለዚህ ያው ትንሽ አልጋ ላይ መቀመጣቸው፣ አካውናቸው ምናምን የደበረኝ እንጂ እኔ ሌላ ነገር ምንም እንትን አላለኝም። ግን በቃ ሀይሚዬ ስትናድ ደግሞ ሁሉ ጉሮሯ ሲደርቅ ማየት ደግሞ ለእኔ በጣም ከባድ ጭንቀት ነው። ስለዚህ ቤተሰቦቼ ወዳቸዋለሁ፣ አከብራቸዋለሁ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው ቤተሰቡን ቻው ቻው።